በር ነው ነገ ምን ምን እንደሚመጣብሽ ነገ ምን እንደሚፈጠር ምናምን ህይወታችሁ ላይ አታውቁ። ስለዚህ እንጂ የትኛውን የሚጠይቅሽ ማ ብዙ ናቸው፣ ብዙ ናቸው። የትኛውን የሚጠይቅሽ ለዩዋ ስትጠይቁ ለዩሽ ለሴቶች ምን ምክር ይኖር። ምን አገባኝ ሴት ልመከር ነው እንደዚህ ኑሮ ይምከራት እንጂ ህይወት ይምከራት። እናንተ እኔ አደለውም። ስንት እንትን መክሯችሁ መክሯችሁ ያልተለወጣችሁ ሰዎች ምን አስመከርኝ? ምን እመክርሻለሁ? መከራ ይምከርሽ እንጂ ለሴቶች ምን ትመክራለች ትለኛለች። ን ባጌሽን ላይ ልዝናና መጥቼ ደግሞ ምክር ልምከራችሁ እንዴ? አበሳ ይምከርሽ እንጂ መከራ ይምከርሽ። እንግዲህ ግን እርጉዝ ነሽም? በምን አወቅ በምን አወቅ በምን አወቅ በምን አወቅ አባቴ፣ የሚገርም ነው። ዚስ ዴይስ በጣም ደስ ደስ የሚል ነገር ነው ዊሽ የምታደርጉልኝ ኢትዮጵያኖች በጣም ተለውጣችኋል ማለት ነው። ኢትዮጵያኖች በጣም ተለውጣችኋል፣ ፖዚቲቭ እየሆናችሁ ነው ማለት ነው። እኔ ቁም ነገር አላወራም። ኩኒ ፍቅር በጣም ብዙ ጊዜ በቃ አየሽ ብዙ አትከታተይኝም ማለት ነው እንጂ በጣም ብዙ ጊዜ በፔጅ ታ ልንገራችሁ፣ እኔ ጋይስ ብዙ ጊዜ ተናግሬያለሁ እኮ፣ ብዙ ጊዜ ነግሬያችኋለሁ፣ አልሰማችሁኝም እንጂ እኔ ቁም ነገር አላወራም ብዬ ነግሬያችኋለሁ እኮ። ካስታወሳችሁ ብዙ ጊዜ ነግሬያችሁ ነበር፣ እኔ ጋ ቁም ነገር ኤክስፔክት አድርጋችሁ አትምጡ። እኔ አላወራም ቁም ነገር፣ ፈታ ዘና አለ ለምመጣው ብዬሽ ነግሬያቸዋለሁ። ብዙ ጊዜ በተደጋጋሚ ተዝናናሽ ብለው እንደ እንደዚያ ነው። እኔ ጋር መታችሁ። አርግዘሻል ያልከኝ ልጅ ግን በምን አውቀክ ነው? ገስት እያስገባው ሮሮ ላዳምጥ ብዬ ብላችሁ ዩጋይስ በጣም ብዙ ሮሮ አላችሁ የምትነግሩ። አቤት አቤት አቤት አቤት! እንዲህ መደዳውን ገዝቱን ነው የምትሞሉት። ብሶታችሁን ላዳምጥ ብል የሆነ ህመምሽን ንገርኝ የራሴን ህመም እምነግረው ሰው አጥቻለሁ እንኳን የእናንተን ላወራ። አታፍሩም እኮ ግን። እኔ ምን እንደሚያናደኝ ጋይሶች ልንገራችሁ። ህመማችሁን ማውራታችሁ ምናምን አይደለም። ሄዳችሁ ያወራችሁለት ሰው መወቀሱ ይገርመኛል። ብዙ ጊዜ እኔ አምናት አምናት እ እናንተን ህመም አይሰማም፣ ጊዜም የለኝም። ሲቀጥል ቁም ነገር ላወራ አይደለም እዚህ ጋር የምመጣው፣ እኔ ፈታ ልልስቅ፣ ልጫወት፣ ምናምን ሙድ ልይዝብሽ፣ እንደው ከተመቸኝ ልሸቅል፣ አለቀ። አቃቋን ሳንቲም ሰርች ይለውጣል። ልምድ የአንቺን ስትረስን የምወስደው ልምድ ህመማችሁ ማዳመጠው የምናገባኝን አንቺ ሚስጥር እዚህ ጋር ቁጭ አድርግ የማስለፈልፍሽ ሚስጥርሽን ሽ ምን አገባኝ። አንድ ሺ ጊዜ አንድ ቁጥር ጽፋችሁ ነው የምትገቡት። የታዘብኩትን ነገር ልንገራችሁ፣ ከዛ የህዝብ ዱላ ማላይ ያርፋል መሰላችሁ? ይስ የኢትዮጵያ ህዝብ ዱላ ዱላው ሲያርፍ ዱላው የሚያርፈው ማላይ ነው፣ ሀቢባ ላይ፣ ሀቢባ ላይ። ይሄ ህዝብ ማንን ይቀጠቀጣል? መጨረሻ ላይ ሀቢባ እያንዳንዷ ግን ሼር ተደራርጋ ተጠራርታ ለጎቷ ልጅ ለክስቷ ልጅ ለጎረቤቷ ለጓደኛዋ የማዳሟ እህት ቤት ለምትሰራዋ ሁላ ሼር ተደራርገሽ ተጠራርተሽ ነው አንድ ሺ ጊዜ እኮ ነው አንድ ቁጥር የምጽፉት። ሀቢባ ቤት አንድ ሺ ጊዜ በአንድ ቁጥር ላይ ስትላችሁ፣ አበባ አበባ። ከዛ ይሄ እኔ ምን መጀመሪያ ስሙ አልገባኝም። እሺ ታማሚ ነኝ ታካሚ ነኝ አፍቃሪ ነኝ እስኮምፓይሰስ ነኝ ናይሰስ ነኝ ሲሉ አይገባኝም ነበር። ምንድን ነው እናትሽን ልታሚ አንድ ሺ ጊዜ አንድ ቁጥር ትጽፍያለሽ። አባትሽን ልታሚ የፈታሽውን የልጆችሽን አባት ባለሽን ልታሚ ነው ጉድ ጉዳውን ጉድሽን ገበናሽን ገብተሽ ሶስት ሺ አራት ሺ ሰው ባለበት ልትንደቀደቂ እኮ ነው። አንድ ሺ ጊዜ አንድ ቁጥር ሀቢባ ልጠር ናቻችሁ ላ ልጅ ሰው አለቃቋት ልቀቋት መተሸማማለኝ። አዳምጪኝ ካልሽ ግን እንደ አንድ ኢትዮጵያዊ እህት ታዳምጥሻለች። አለቀ። ማንም የጠራችሁ ሰው የለም፣ የወሬ ሱሳችሁ ነው የሚያስወራችሁ። አለቀ። እኔ አቡዬ ሰው ከኔ ሕይወት ከተማረ ብዬ እህቶቼ እህት እናት አባትሽ አታቂም ስለምን እህቶች ነው የምታወሪው? እናት አባትሽ ማንን እንደወለዱልሽ አታቂም። የእናት አባትሽ ልጆች እህቶችሽን አታቂም። ያአታቁም አለ የእናት አባታችሁን ልጆች ለዛ ነው የኢትዮጵያ ህዝብ ከኔ ህይወት ሊማር እድሜ ዘላለሙን። የኢትዮጵያ ህዝብ ሳይማር እድሜ ዘላለሙን ይቅር። እኔ ገበናይን ሚዲያ ላይ አውጥቼ አውርቼለት የሚማር የኢትዮጵያ ህዝብ የለም የለም። አይማሩ፣ እድሜ ዘላለሙ። ለምን ሳይማር አይቀርም የኢትዮጵያ ህዝቡ። አገባኝም እናቴና መቼ አባቴና መቼ ወንድሞቼና መቼ ኤክስ ባሌና መቼ። የፈታሁትን ባል የልጆችሽም አባት ይሁን አይሆንም። መልካም ቀን አብረሽ ያሳለፍሽውን ባለሽን አምነሽ አምተሽ ከጨረሽ ወዲ የኢትዮጵያ ህዝብ ከኔ ይማር አይማር እንዳይማር። ከዛ ይነሳሉ አንዳንድ አሉ ደግሞ ግራ የገባቸው፣ ሀቢባ የህዝቡን ሚስጥር ገበና አስወርታ። ሀቢባ ምንም አላደረገችም። ህዝቡ የማውራት ችግር አለበት። የኢትዮጵያ ህዝብ አሁን ከምግብ በላይ ችግር የሆነበት የወሬሱስ ነው። አለቀ። ምግብ አይደለም የኢትዮጵያን ህዝብ የቸገረው፣ የወሬሱስ። የቴሎ እንደሚያወራ ይሄን የቸገረው የኢትዮጵያ ህዝብ ያ ሌላ ነገር እኮ የለም። የኢትዮጵያን ህዝብ የቸገረው ይሄ ነው፣ አለቀ። ኖ ደግ አደረገች። ማበረታታት አይደለም ቤቷ ሄደው አንድ ቁጥር ጽፈው ገብተው እስካወሩ ድረስ ፍልፍል እያደረገች ሚስጥራቸውን ታስወራቸው። እኔ ከእሷ ጎን ነኝ። እኔ ከሀቢባ ጎን ነኝ። ፍልፍል እያደረገች እንደዚህ እየበረበረች እየጠየቀች በደንብ አድርጋ ታስወራቸው። ገባችሁ ግን ቤቷ ድረስ ሲሄዱት እነሱ ስለሆኑ ማለት ነው፣ ሀቢባ አልጠራቻቸውም። እኔ ቤት አሁን እኔ መታ አይደለም ገስት፣ አንድ ቁጥር ጽፈሽ ገብተሽ መጥተሽ ልታወሪ። ከዚህ በፊት ያረኳቸው ልጆች አውርታቸዋለሁ ሚዲያ ላይ ገና አሉ። ባልታ ስጀምር ነቀይ ማስወጣሻ። እኔ የራሴ ሚሊዮን ፕሮብሌም አለብኝ፣ ደሞ ያንቺን ልስማ እንዴ? እናወራ ቢባል እኛ ራሱ ስንት የምናወራው ነገር እኮ አለ ጋይስ። በቤተሰብ ያልተበደለ በቤተሰብ ያልተካደ አይነቱ ሁኔታው ደረጃው ይለያያል እንጂ በቤተሰብ ያልተገፋ ስደት ላይ ያለ ኢትዮጵያዊ የለም። አይነቱ ሁኔታው ምናምን ይለያያል እንጂ በቤተሰብ ያልተገፋ የለም። ቤተሰብ ያልበደለው ኢትዮጵያዊ ስደተኛ የለም፣ ያልተካደ የለም። ግን ምንድነው አይነቱ ደረጃው ሁኔታው ምናምን ይለያያል እንጂ። ስለዚህ እያንዳንዱ እየወጣ ሊያወራልሽ ነው ቤተሰብ ይሄ አደረገኝ ይሄ አደረገኝ ይሄ አደረገኝ። ኤክስ እንትን ቦይፍሬንድ ባሌ፣ የልጆች አባት ያን ለምዳችሁ እኮ ነው፣ ያንን ለመዳችሁ። አሁን ግራ ገባችሁ። ማስኪኒኪ ሄደሃል፣ እና አንተ የሱ ጓደኛ ዚስ ዴ ሴት የሆናችሁ ወንዶች መታቸውን ለምን ቀሚሳት ለብሱ የምትሰራለ? አሁን ይሄ የሴት ወሬ ነው። አውጣ አንተ ማ ለስሙ የአሊ ቢራ ፕሮፋይል አድርገ አልጠከካ። አሊ ቢራ ስንት ነገር ሰርቶ ነው የሞተው? እበት አውጣ ቆሻሻ። ጎጆ እርጉዝ ነሽ እንዴ? በምን አወቃችሁ እርጉዝ መሆኔን? እንዴት አወቃችሁ ጋይስ? ማን ነገራችሁ እርጉዝ መሆኔ? ስለዚህ እዚህ መታችሁ የሆነ እንደሆነ ዚስ ዴይዝ በቃ ጨረስኩ። ዩቲዩብ ልገባ ነው የቲክታክ ነገር ብዙም ስላልተመቸኝ ያ ግላሴ የሰው ስጦታ ነው። ግላሴ የሰው ስጦታ ነው፣ ግን በጣም ነው የሚያምረው፣ በጣም ነው የወደድኩትኝ። በቃ አንደኛ ግላስ ተቀላችሁ። አንደኛ የሰው ስጦታ ነው። አያችሁት? ይሄ ነው ግላሱ። ደግሞ እንትን አሳየች ብሎ እንዳይዘጋብኝ ሁለት መቶ ስድስት ሰዎች መታችኋል። ባልሽ ጊዜ ዶሆነ አንቺ ጋ ነው ዙርዙር እያልሽ እስኪ ያጠገብሽ እነዚህ ጎንበስ ጎንበስ እያልሽ አጠገብሽ መሬት ላይ ምናምን ወይ አልጋሽ ላይ ወይ አልጋሽ ስር ወይ ምሙሽ ውስጥ እጅሽን ከታት አድርገሽ ፈልግ ጋይስ። እና ምን ልበላት ባልሽ ትላለች። እስኪ ቆይ እኔ አልጋ ላይ ካለ ልይልሽ። እስቲ ነይ ጋይስ፣ እስቲ ፈልጉት ላዙረ ውስጥ ካለ

ይቆጨኛል እነ እነ እንኳን ደግሜ ላሳይሽ፣ አንዴ ላሳየውሽ እንኳን እንዴት እንደሚቆጨኝ መቼም ማታየም። ጉቺ ምድረስ ስንቱን አየሁት ስንቱን አሳለፍኩት። ፊት አለማ የሳኩ ነበረ መሲ ቱርክ ሄድሽ ነው እያለችሽ ስለዚህ ስማ ጋርድ ነው ነበረ። አዎ፣ እኔ ግን አሁን ሀብታም ስለሆንኩኝ ስራ አስቆሚዋለሁ። ባሌ ለምን ይሰራል? እኔ ያለኝ አይደል ብር። ጋርድ ነበረ ድሮ አዲስ አበባ። እኔ ግን ሚስቱ በጣም ሀብታም ስለሆንኩ ብር ስላለኝ አይሰራም ጋርድነት።